ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊነት በሚል መሪ ቃል በክልል አቀፍ ደረጃ ከህዳር 1 እስከ ህዳር 29 ድረስ በተለያዩ ኢቨንቶች የሚከበር ይሆናል። እንግዲህ የበዓሉ መከበር ዋና ዓላማ የመጀመሪያው የኢትዮጵያ ህዝቦች ብሔሮች ብሔረሰቦችና ህዝቦች መካከል ብዝሃነት ላይ የተመሰረተ አንድነት ስር እንዲሰድና እንዲዳብር በማድረግ ህብረ ብሔራዊ አንድነትን ማጎልበት ነው። ግቦችን አስቀምጠን ነው አሁን ወደ ተግባር የገባ ነው። ሀገራዊ አንድነትን በሚያጠናክር መልኩ የፌዴራሊዝም እና የህገ መንግስት አስተምሮ ስራዎች በሰፊው ይከናወናል ተብሎ ይጠበቃል። በዚህ በዓል ሁለተኛው የህዝብ ለህዝብ ግንኙነትና ትስስር አንድነት የሚያጠናክሩ እንዲሁም የብሔሮች ብሔረሰቦችና ህዝቦች ቱባ ባህሎቻቸው፣ እሴቶቻቸውን የሚያስተዋውቁ መድረክ ይፈጠራል ተብሎ ይጠበቃል።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 በዚህ መድረክ ያልፋሉ ተብሎ የሚጠበቀው ሶስት ሚሊዮን የማህበረሰብ ክፍል ግንዛቤ በመፍጠር በቂ በተለይም በህገ መንግስትና በፌዴራሊዝም በቂ እውቀት ያለው ማህበረሰብ ለመፍጠር የሚደረገውን ጥረት እናሳካለን ብለን ያሰብነው ነው። ሁለተኛው ሳምንት የበጎ ፍቃድ ሳምንት ብለን የከፈልነው ይሄ የበጎ ፍቃድ ሳምንት ከህዳር 8 እስከ ህዳር 15 ባለው ጊዜ የሚከበር ሲሆን በተለይም በዓሉን አስመልክቶ ድጋፍ ለሚሹ የህብረተሰብ ክፍሎች ማዕድ የማጋራት ተግባር በሰፊው ይመራል፣ በንቅናቄ ይመራል ተብሎ ነው የሚታሰበው። ሌላው የአቅመ ደካሞች ቤት የመጠገን ስራም ከዚሁ ጋር አብሮ የበጎ ፍቃድ ተግባር ተደርጎ ከህዳር 8 እስከ 15 ባለው ፕሮግራማችን የምናስኬደው ነው። የደም ልገሳ ፕሮግራም፣ የችግኝ እንክብካቤ ስራ፣ የቁትኮታ ስራ አብረን በዚሁ ሁለተኛው ሳምንት በዓል የምናከብረው ነው የሚሆነው። በበጎ ፍቃድ ፕሮግራማችን ከ8 እስከ 15 ባለው በሁሉም የዞኑ ከተሞች እና አካባቢዎች በሁሉም የክልሉ ወረዳዎች ላይ እንዲከበር በዚህ ልክ ፕሮግራሙ ወርዶ እየተመራ እንደሆነ በዚ አጋጣሚ ለማስያዝ ነው። ሶስተኛው ሳምንት ከ16 እስከ 22 ያለው ሲሆን የህዝብ ለህዝብ ግንኙነት የማጠናከሪያ ሳምንት ነው። በህዝቦች መካከል ግንኙነትን ለማጠናከር ታስቦ የሚሰራ ስራ ነው። አጎራባሽ ክልሎች ጋር ከአፋር ከቤንሻንጉል ጉሙዝ እና ከኦሮሚያ ክልል የሚያዋስኑ ወረዳዎች ዞኖች ጋር በጋራ ብዝሃነትን አብሮነትን በሚያጸኑና በሚያጠናክሩ ሰላምን በሚያረጋግጡ ጉዳዮች ላይ ያተኮረ የህዝብ ለህዝብ ግንኙነት ይደረጋል። በዚሁ ሳምንት የልማት ስራዎች ጉብኝትም አብሮ የሚከናወን ይሆናል። የመጨረሻውና አራተኛው ሳምንት ከ23 እስከ 29 ያለው ነው። ይሄ የማጠቃለያ ፕሮግራም ነው። በይፋ የመዝጊያ ፕሮግራም አድርገን የምናጠቃለው ህዳር 24 ነው የሚሆነው። ማጠቃለያ ፕሮግራማችን ደብረ ብርሃን ነው የሚካሄደው። የሁሉም ክልል አፈጉባዮችን ጨምሮ ሌሎች ተጋባዥ እንግዶች ይገኛሉ ተብሎ ይጠበቃል። ከማጠቃለያ ፕሮግራሙ አንድ ቀን ቀድሞ ሲምፖዚየም ይካሄዳል ተብሎ የሚታሰበው ሲምፖዚየም ዋና አላማ፣ አሁን በምናካሄዳቸው ያስተምሮ መድረኮች የሚነሱ ጥያቄዎች ማብራሪያ የሚሰጥበት አውድ ይፈጠራል ተብሎ ይጠበቃል። በመጨረሻ እንግዲህ ህዳር 29 የአገር አቀፍ የብሔር ብሔረሰቦች እና ህዝቦች ቀን የሚከበርበት ቀን ነው። የአማራ ክልል ተጋባዥ ልዑክ ቡድን ወደ ቦታው ይንቀሳቀሳል። በማዕከላዊ ኢትዮጵያ ሆሳና ነው የሚከበረው በዚህ ዓመት የአገር አቀፍ የብሔር ብሔረሰቦች ማጠቃለያ መድረክ የእኛም ልዑክ ተገንቶ በበዓሉ የሚታደምበትና ከሌሎቹ የሀገራችን ህዝቦች ጋር በጋራ አብሮነት የሚጸናበትን ሁኔታ በተለይም ደግሞ ልምዳችንን በማካፈል ባህላዊ የአኗኗር ዘይቤያችንን ያለባበስ ባህላችንን በማሳየት ብዝሃነታችን እና ውበታችን መሆኑን የሌሎቹን ጭምር ልዩነታችን፣ አንድነታችን፣ ውበታችን መሆኑን በማሳየት በኢትዮጵያ ውስጥ ለፌዴራሊዝም መጽናት የአማራ ህዝብ የበኩሉን ድርሻ የሚወጣበት ሁኔታ ይኖራል ብለን ነው የምናረጋግጠው።